ሪሌሽንሽፕ ላይ ወይንም ደግሞ የፍቅር ግንኙነት ላይ መጣላት አለ፣ መካካድ አለ። ዞሮ ዞሮ ሪሌሽንሽፑ የመፍረስ እድል አለው። በዛ ሰዓት ግን ሲፈርስ አንድ ወገን በጣም ይጎዳል። በተለይ ደግሞ ሳያውቀው የተከዳው ሰው በጣም ይጎዳል። ብሬካፕ ውስጥ ይገባል። ልቡ ስብር ይላል፣ ወይም ልቧ ስብር ይላል። መጥፎና ከባድ ሕይወት መምራት ትጀምራለች። መጥፎ ስሜቶችን ማስተናገድ ትጀምራለች ያሁን ፎከስ የሴት ላይ ነው ብያችኋለሁኝ እና በዚህ ሰዓት የሚሰማት ስሜት ስራ ከሆነ የምትሰራው ስራዋን መስራት እስከሚያቅታት ድረስ ትምህርት ከሆነ የምትማረው ትምህርቷን መማር እስከሚያቅታት ድረስ የየእለት የህይወት እንቅስቃሴዋን መምራት እስከማትችል ድረስ በጣም ትጎዳለች እና ሰዎች ምን ብለው ይመክራሉ በዚህ ሰዓት በቃ እርሹና ወይ ሌላ ጥበሽና ሌላ ሰው ጋር ሁኝና ይሄንን ፔን እርሹ እሾሁን በሾሁ ነው ምናምን የሚባል አባባል አለ። ለጊዜው ጠቃሚ ነገር ያለው ይመስላል፣ ከላይ ሲታይ ገጽታው። አንዳንድ ሰዎችም የተሳካላቸው ይመስላቸዋል። ያለባቸውን ከባድ ህመም፣ የልብ ስብራት ለመርሳት ሲሉ ሌላ ሰው ጋር መሄዳቸው በተወሰነ መልኩ እንደ ጠቀማቸው ሊናገሩ ይችላሉ። ለሌላም ሰው ሊመስል ይችላል፣ ከውጭ ሆኖ ለሚመለከተው ነገር ግን ይሄ ይህን አይነት ሪሌሽንሽፕ ሪባውንድ ሪሌሽንሺፕ ይሉታል ጸሐፊዎቹ። በዚህ ጉዳይ ላይ ምርምር የሚያደርጉ ሰዎች፣ የስነ ልቦና ተመራማሪዎች ምን ይላሉ? ሪባውንድ ሪሌሽንሺፕ ይህንን ፔን ለመርሳት ተብሎ የሚ በፍጥነት ሰዎች የሚገቡበት ሪሌሽንሽፕ የፍቅር ግንኙነት ይባላል። እና ይሄ ያለፈውን ህይወት ወይ ያለፈውን ህመም ለመርሳት ተብሎ ዘላ የምትገባበት ሪሌሽንሽፕ ምን አይነት ነው መሰላችሁ የሚሆኑ እውር ሆና ሰውየውን ሳታየው ማን እንደሆነ ምን እንደሆነ ባህሪውን ሳታጠና ዘላ የምትገባበት ዘላ ህይወቷን ሳክሪፋይስ ህይወቷን የምትሰጥበት ሪሌሽንሽፕ ነው የሚሆነው። ከመጀመሪያው የባሰ የምትሰባበርበት ነው የሚሆነው። የሚገርማችሁ ነገር ውጤቱ ማለት ነው። አብዛኞቻችንን በህይወታችን ገጥሞ ሊሆን ይችላል። ሰንበዲን ለመርሳት የሆነ ሰውን ለመርሳት ብለን ከሆነ ሰው ጋር ቶሎ ብለን ጠጋ ብለን የሆነ ጥሩ ጊዜ ለማሳለፍ ሙከራ ልናደርግ እንችላለን። በጣም ህመሙ ከባድ ስለሆነብን ያኛው እሱን ለመሸሽ ስንል ወይም ለማናደድ ወይ ለማስቀናት ምንም አልሆንኩም ለማለት ለሰውም ሊሆን ይችላል ለራሳችንም ለማታለል ሊሆን ይችላል ያንን ነገር የምናደርገው። ከዛ ያ ሰውዬ ምንድን ነው የሚሆነው? ባህሪውን አናቅ፣ ምን አይነት ሰው እንደሆነ አናቅ። በቃ መጉዳት ይቀጥላል፣ ይጀምራል። ሰው እንኳን ሳታጠኑት ገብታችሁበት አይደለም አጥንተ ነዋል በቃ ጥሩ ሰው ነው ብላችሁት ራሱ ድንገት ተቀይሮ ሌላ ሰው ሆኖ የምታገኙበት ጊዜ አለ ይኖራል። ይሄ ደግሞ ጭራሽ ሳታዩት፣ እንዴት ነው ሰውየው ባህሪው የሚለውን ሳታጠኑ ነው ዘላችሁ ብትገቡበት። ስለዚህ በጣም ተሰባብራችሁ የምትወጡበት ሁለተኛው ምዕራፍ ይሆናል ማለት ነው፣ ከመጀመሪያዊ ባሰ። ስለዚህ ምንድን ነው የሚያስፈልገው? በሪሌሽንሽፕ ብሬክአፕ ጊዜ ለመዳን ለራስ ጊዜ መስጠት። የቱንም ያህል ጊዜ ይፍች፣ ወራት ይፍች፣ አመታት ይፍች፣ ቀናት ይፍች፣ የቱንም ያህል ጊዜ ይፍች፣ ያቺ ሴት መጀመሪያ ልቧን መጠገን አለ የተሰበረ ልብ ለሰው አይሰጥም ወይ የተሰበረ ልብ ይዘን ሄደን ፍቅር እንኩ ማለት አንችልም። እኛም መቀበል አንችልም። የውሸት ነው የሚሆንብን። ሁል ጊዜ ያ የድሮ ሰውዬ ነው ፊታችን እየመጣ ድቀን ነው የሚለው። በምንም ተአምር ንጹህ የሆነ ልብ ለሰው መስጠት አንችልም። ሰውን ማስደሰት አንችልም። ምንስቀውም የውሸት ሳቅ ነው የሚሆነው። ምንዝናና ሁሉ ነገር የውሸት ነው የሚሆነው። በጣም ለጊዜው በአንድ ጊዜ ተኖ የሚጠፋ አይነት ፍቅር ነው የሚሆነው። ስለዚህ ገብታ ከመሰባበሯ በፊት፣ ሴት ደግሞ ለብዙ ነገር ትጋለጣለች፣ ወይ እርግዝናም ይመጣል። በቃ ብዙ ብዙ ሊስተካከሉ የማይችል ሌላ ሁለተኛ እድሏን የምታበላሽበት ሁኔታ ነው የሚሆነው ማለት ነው። ስለዚህ በሪባውንድ ሪሌሽንሽፕ ላይ ጥንቃቄ። ሳንድን ሙሉ ለሙሉ ሳንጠገን፣ የፈለገ ብቻዋን ነች፣ የፈለገ ተጎሳቁላለች፣ አዝናለች፣ ይበለን እንጂ ሰው ገና ለገና ሰው እንዲህ ይለኛል እሱን ማናደድ አለብኝ፣ ድኛለሁ፣ በቃ ሌላ መጥበስ እችላለሁ የሚለው ለሱ ማሳየት አለብኝ ብላ ሌላ ሁለተኛ ዙር እንደውም የባሰ ቁስል ውስጥ መግባት የለባትም ሌላ እሳት ውስጥ መግባት የለባትም። ሌላው ደግሞ ወንዱ ከሆነ ወደ አንቺ የሚመጣው ስሪባውን፣ አንዳንዴ በጣም ድሮ የምናውቃቸው ወንዶች ይደውሉልንና ጥድፍ ያደረጉናል። በቃ እወድሻለሁ፣ እስከ ዛሬም ትናፍቂ ነበረ እኮ አስብሽ ነበረ። ድንገት ይመጡና ሞት ይገኛለሁ የፍቅር ግንኙነት ካልጀመርን ይላሉ። ሞስት ፕሮባብሊ እንደዚህ አይነት ወንድ ምን ሆኖ ነው መሰላችሁ? የሆነች ሴት ተከዳውና ወይ ጣላና፣ አንቺን መጠቀሚያ አድርጎ ሊድንብሽ፣ እሷን ለማናደድ አንቺን መጠቀሚያ ሊያደርግሽ፣ ያ ማለት የሪባውንድ ሪሌሽንሽፕ ማለት ነው። ስለዚህ አንቺን ነው የመረጠሽ ድሮ ተወጁ እንደነበረ ስላወቀ አንቺን በዚች አጋጣሚ ተጠቅሞ ከዛ ቁስሎ ሊፈወስ ወይ ያችን ልጅ ሊያበሽ ቃታየሽ መጥበስ እችላለሁ ሊላት ነው አንቺ ግን አታውቂም የእውነት የወደደሽ ሊመስልሽ ይችላል ስለዚህ ተጠራጠሪ ድንገት መጥቶ ሞቼ እገኛለሁ ፍቅረኛ ሆኜ ላገባሽ እፈልጋለሁ አብረን ጊዜ እናሳልፍ እያለ ውጥር በቃ ጥድፍ ጥድፊያ ይታይበታል ይሄ ሪባውንድ ሪሌሽንሽፕ ዋናው ምልክቱ ምን መሰላችሁ ጥድፊያ ይታይበታል በቃ ጥድፍሞች ይገኛሉ። ካላገኘሽ አሁንም አሁን ቴክስት በቃ አሁን ልክ ልክ እንደ ፍቅረኛ አይነት ምልክቶችን ፖስተው ያደርጋል። ያንቺን ፎቶ አብራችሁ የተነሳችሁትን ወዳት አለው ምናምን የሚል ሜሴጅ ለሰው ለማስተላለፍ በጣም ነው የሚጣደፈው። ሴቷም እንደዛ ነው የምታደረገው። ስለዚህ እንደዚህ አይነት ምልክት ካየሽበት ወደኋላ ወደ ኋላ በተአምር እንዳትገቢበት ምክንያቱም የሆነ ችግር ገጥሞታል ያንን ችግር አንቺን ተጠቅሞ ሊያሳልፍ እየተሯሯጠ ነው ማለት ነው። ልክ ከተጠቀመብሽ በኋላ ደግሞ ሂል ካደረገ በኋላ አሽቀንጥሮ የወረውርሽና ምናልባትም ከድሮዋ ጋር እንደገና ሊመለስ ይችላል። የሚገርምሽ ነገር እስከዚህ ድረስ ነው ዳሜጅ የሚያደርገው። እና ቴክ ኬር ሴቶችን ከሆነ ድንገት ድሮ የሚያቀን ወንድ መቱ ሮጡ ፍቅረኛ ይካሉንሽ ሞች ይገኛል ዛሬውኑ ዛሬውኑ ፎቶሽ ላኪልኝ ፖስት አድርገዋል። ዛሬ የሆኑ አብረን ካሉ ጠበቃ በጣም ነው የሚታደፉት ወንዶች። በተለይ በአካል አግኝተዋችሁ ከእናንተ ጋር ጊዜ ለማሳለፍ በሰዎች ዘንድ ለመታየት ድሮ ያቺ ፍቅረኛው ጋር ሲዝናና የነበረበት ቦታ አንቺን ይዞሽ ሄዶ ሰው እንዳይሽ ለማድረግ ከፍተኛ ጥድፊያ ውስጥ ነው የሚገቡ። ልክ እንደዚህ አይነት ወንድ ሲገጥማችሁ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም ያቺን ሰዓት አንቺን ተጠቅመው ሊያሳልፋት ስለፈለገ ነው ህመሙን በአንቺ ላይ ተንጠልጥሎ ሊያሳልፋት ስለፈለገ ነው። ስለዚህ በጥቅሉ ሪባውንድ ሪሌሽንሺፕ በጣም ጎጂ እንደሆነ ሰዎች ይስማማሉ። አልፎ አልፎ ጥቂት ሰዎች ሂል ለማድረግ ቶሎ ብሎ ፋስት ሂሊንግን ለማብጥን ወይንም ደግሞ ቶሎ ሙቮን ለማድረግ ይጠቅማል ይላሉ። ግን አብዛኞቹ የሚስማሙበት ነገር ምንድነው? ሪባውንድ ሪሌሽንሽፕ ጉዳት አለው። በቃ አራት ነጥብ ጉዳት አለው። ሰው ሳይድን የተሰበረ ልብ ለሰው አይሰጥም። ሰው ሳይድን ካለፈ ህይወቱ ቁስል ስል ሳያገግ፣ ሙሉ ለሙሉ ሳይጠግን፣ ወደ ራሱ ሳይመለስ፣ ወደ ቀልቡ ሳይመለስ ሌላ ፍቅር ሊመሰረት አይችልም። መስርቻለሁ ቢል እንኳን የውሸትና በቀላሉ የሚፈርስ ፍቅር ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ፍቅር ላይ ተጠንቀቁ። መጀመሪያ ጊዜ ወስዳችሁ ዳኑ፣ በደንብ ዳኑ። መሳቅ ጀምሩ። ትክክለኛ ማንነታችሁን አጣጥሙት። ሬዲ የሆነ ልብ ሲኖራችሁ ከዚያ በኋላ ማፍቀር መጀመር ከዚያ በኋላ ሪሌሽንሽፑ ጤናማ እንዲሆን በራሳችሁን መጀመሪያ ማዳመጥ በጣም አስፈላጊ ነገር ነው እናንተ ምን ትላላችሁ የገጠማችሁ ነገር ካለ